አፈወርቅ ተክሌ በለንደን ዩኒቨርስቲ የስላዴ ኪነ ጥበብ ፋኩልቲ ከመግባቱ በፊት በለንደን ሴንትራል ኪነ ጥበባትእና ደጥብ ትምህርት ቤት ተምሯል። ኤቃ በ1954 ወደ ኢትዮጵያ በመመለስ ከሁለተኛው የዓለም ጦርነት በኋላ በኢትዮጵያ የመጀመሪያው ትልቅ የስዕል ኤግዚቢሽን የሆነውን የአንድ ሰው ትርኢት አሳይቷል። ኤግዚቢሽኑ ለአዲስ አበባ ኅብረተሰብ እጅግ አስደናቂ የሆነ ክስተት ሲሆን በወቅቱ በነበረው ከፍተኛው ጋጥባቂ ሕዝባዊ ድባብ የብዙ ውዝግብ መነሻን ነበር። ትርኢቱ በኢትዮጵያውያን ሰዓሊ የመጀመሪያው የአብስትራክት ሥዕሎች አውደ ርዕይ ሲሆን ከቀረቡት ክፍሎች መካከል በአሁኑ ጊዜ በአስኒ ጋለሪ ከብሔራዊ ሙዚየም በብድር ለእይታ እየታይ ያለው የመስቀል በዓል ይገኝበታል። ከኦርቶዶክሳዊት ቤተ ክርስቲያን መሪዎች ብዙ ተቃውሞን አቅርቧል። የክርስቶስን ስቅለት በተመለከተ ከኢትዮጵያውያን ባህላዊ የስዕል ስዕል የራቀ ነው። ፕሬሱ በጣም ወሳኝ እና አንዳንድ ጊዜ ለወጣቱ አርቲስት ጠላት ነበር። መጀመሪያ ላይ ምንም ስዕሎችን አልሸጥም። በመጨረሻም ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ሁለት ስዕሎችን ገዙ። የሚገርመው